መጽሐፍ የያዛችሁ ሰዎች እስቲ ትንሽ ደቂቃ የእግዚአብሔርን ቃል እናገር። ዛሬ ከጎናችሁ ያለውን ሰው እግዚአብሔር አይጥልህም በሉልኝ። ድገሙና በሉሲ። እግዚአብሔር ምን አይልም? መጽሐፍ የያዛችሁ ሰዎች በትንቢት ኢሳይያስ ምዕራፍ 49 ከቁጥር 13 ጀምሮ ያለውን አንብብ። አለፍ እያለሁ እግዚአብሔር ሕዝቡን አጽናንቷልና ችግረኞችንም ረድቷልና። ሰማይ ሆይ ዘምሩ፣ ምድር ሆይ ደስ ይበልሽ፣ ተራሮች ሆይ ምን በሉ፣ እልል በሉ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በእውኑ ሴት ከማፀን የተወለደውን ልጇን እስከማትራራ ድረስ ሕፃኗንም ትረሳ ዘንድ ትችላለችን ጠየቃት መልሶ እግዚአብሔር ቀጥሎ አዎን እርሷ ትረሳ ይሆናል እኔ ግን እኔ ግን እኔ ግን አጠገባችሁ ያለው ሰው እግዚአብሔር አይረሳም በሉት በደንብ ጨብጡትና እግዚአብሔር አይረሳህም በሉት ዋው እኔ ግን ምን አልልሽም አረሳሽም እነሆ አለ እግዚአብሔር። ሁለተኛ እነሆ እኔ በእጄ መዳፍ ቀርጭሻለሁ። እስቲ አጠገባችሁ ያለውን ሰው አንተ በእግዚአብሔር እጅ ተይዘሃል በሉት። ምንድን ነው ዛሬ የሚናገር ሰው የለምድ? እግዚአብሔር በእግዚአብሔር እጅ የተያዘ ሰው እኔ በእግዚአብሔር እጅ ተይዣለሁ ይበለኝ። እነሆ እ በእጄ መዳፍ ቀርጭሻለሁ ቅጥሮችሽም ሁል ጊዜ በፊቴ አሉ። ቀና ብላችሁ ስሙ። ጥቂት ደቂቃ እግዚአብሔር አይረሳህም፣ እግዚአብሔር አይረሳሽም በሚል ጥቂት ደቂቃ የእግዚአብሔርን ቃል አስተምራችኋል። በዚህ ቤት ውስጥ ያላችሁ፣ በመላው ዓለም የምትገኙ በተለያየ ሰልፍ ውስጥ፣ በተለያየ ማዕበል ውስጥ፣ በተለያየ በመንፈሳዊ ዓለም ጦርነት ውስጥ ያላችሁ በተለያየ ወጀብ ውስጥ ያላችሁና በህይወት ጎዳና ውስጥ በተለያየ መከራ ውስጥ እያለፋችሁ ያላችሁ፣ በተለያየ በጠላት ተግዳሮት ውስጥ ያላችሁ፣ ተስፋ በሚያስቆርጥ የህይወት መንገድ ውስጥ እየተጓዛችሁ ያላችሁ ለእናንተ ዛሬ ከሰማይ እግዚአብሔር ወደ ውስጥ ይህንን ቃል አምጥቷል። አንድ ትንቢት ልናገር፣ ቆም ያለው እመኑኝ፣ አመኑኝ፣ እግዚአብሔር እንዲህ አለኝ ሁኔታ እግዚአብሔር አያውቅህም ረስቶሃል ብሮ በመረጃ በማስረጃ እየከሰሳችሁ የተናወጣችሁ ያላችሁ እግዚአብሔር እንዲህ ይልሻል። እግዚአብሔር እንዲህ ይላል በኔ እጅ በኔ መዳፍ ያንተና ያንቺ ነገር በኔ እጅ በኔ መዳፍ። ያንተ ነገር በሰው እጅ አይደለም፣ ያንቺ ነገር በሰው እጅ አይደለም። ያንተና የኔ ነገር በእግዚአብሔር መዳፍ እጅ ነው። ጮህ አሜን በለኝ ሶስት ጊዜ እስኪ። እግዚአብሔር አይረሳም በሉ ሁለት የመጨረሻ እላቴ ወይ ስማ፣ እግዚአብሔር አይረሳም። ዛሬ የሆነ ሰው ከዚህ ጉባኤ ተቀይሮ ይወጣል። ነካ አርጉትና ተቀይረ ትወጣለ በሉት። አድራሻ ይቀየራል፣ መታወቂያ ይቀየራል። ይሄ ክፍል አሁን ማነብላችሁ ክፍል እስራኤል በጨለማ ቤት ውስጥ እያለች በጨለማ ግዞት እጅ በጠላት እጅ ወድቃ ያለችበት ሰዓት ነው። እስራኤል መቅደሷ የፈረሰበት አምልኳ መቅደሷ ምን ያለበት ሰዓት ነው የፈረሰበት ሰዓት፣ አምልኮ የቆመበት ሰዓት፣ አደገኛ ተግዳሮት ውስጥ የነበረችበት ሰዓት። ሁለተኛ ደግሞ በጠላት እጅ ተማርካ ያለችበት ሰዓት፣ በምርኮ ቤት ውስጥ ሆና የመከራ እንጀራ የመከራ ውሃ እየጠጣች እየበላች ተስፋ የቆረጠችበት ሰዓት ነው። እግዚአብሔር ረስቶኛል አለ እላያው ላይ ከሚፈራረቅ ምን የተነሳ መከራ የተነሳ እግዚአብሔር ትቶኛል ረስቶኛል። እግዚአብሔር በእግዚአብሔር ባህሪ ውስጥ እግዚአብሔር የሚረሳ አምላክ አይደለም። መርሳት የሰው ባህሪ እንጂ የእግዚአብሔር ባህሪ አይደለም። አጠገባችሁ ያለውን ሰው ንገሩት፣ መርሳት የሰው ባህሪ እንጂ የእግዚአብሔር ባህሪ አይደለም በሉ አቤ የሰው ባህሪ መርሳት፣ ማስታወስ ደግሞ የማባሪ ካልከኝ የእግዚአብሔር ባህሪ። የትኛውም ጥልቅ ሸለቆ ገብተህ ብትወርቅ እንኳን እግዚአብሔር የሚረሳህ አምላክ አይ፣ አንተ ይሄንን ላይ ላይ ጭንቅላት ላይ ያለውን ጸጉር ቁጥር እንኳን አታውቅም። እግዚአብሔር የጸጉርን ቁጥር ሳይቀር የሚያውቅ አምላክ። እኔ እዚህ ቤት ውስጥ ብዙ ሰዎች አሉ። በህይወታችን ላይ በሚፈራረቁ ፈተናዎች፣ መከራዎች፣ ቻሌንጆች በእግዚአብሔር ላይ አንዳንዴ አንዴ እንማረራለን። እግዚአብሔር ስለማያውቀኝ እኮ ነው የሚፈራረቅብኝ። ሌላው እየተሳካለት፣ ሌላው እያለፈለት፣ ሌላው መንገድ ተከፍቶለት፣ እየተቃናለት፣ እየሳቀ እየተደሰተ ይኖራል፣ እኔው የመከራን ህይወት እኖራለሁ የምትሉ ሰዎች እግዚአብሔር ስለማያውቀኝ መፈጠሬን ራሱ እግዚአብሔር አቅ አራ ዞርበን እግዚአብሔር በአቅ እንዴት ትፈጠራለህ? በአምሳሉ እኮ እግዚአብሔር አበጃጅቶ ጠፍጥፎ ሲሰራ እኮ ያውቅሃል። እዚህ ቤት ውስጥ ያላችሁ ዛሬ በዚህ ቲቪ የሆናችሁ የምትሰሙኝ፣ አባቴ ብሩካኖች በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን እዚህ ቤትም የገባችሁ ከዚህ ግቢ ከዚህ ቦታ ከዚህ ሰፈር ሳትንቀሳቀሱ እግዚአብሔር የሆነ ነገር ሰርቶ ይጨርሳል። እስኪ ከጎናችሁ ያለውን ሰው ነካ አርጉትና፣ ያ ነገር ተስተካክሏል አትናወጥ በሉት። አላውቅም የሆነ ሰው ነገሩ ሲስተካከል እያየሁ መንፈስ ዓለም ጌታ ነው ያሳይ። ብድግ በሉና ለውለት ሰው ጨብጡትና እግዚአብሔር ነገርህን አስተካክሎታል በሉስ። ጨብጫት እግዚአብሔር ነገርህን አስተካክሎታል ተናገሩስ። እግዚአብሔር ነገርህን አስተካክሎታል በሉ። ምን እንደሆነ አላውቅም። ስለ ልጆችሽ፣ ስለ ቤትሽ፣ ስለ ትዳርሽ፣ ስለ ምንድን ነው? በእግዚአብሔር ፊት የሰጣው የአደራ ርዕስ ምንድን ነው? እግዚአብሔር ያንን ነገር አስተካክሎታል። ባካችሁ ሰፈር ቀይራችሁ እንዲጨብጡትና እግዚአብሔር ነገርን አስተካክሎታል። የቤት ኪራይ በቃ ይልሃል። ራማሻ ታራ ጋሻ ሬሜ ሴቴራ ተስተካከለ በሉ። ሲያዴ ሶስት ጊዜ ተስተካከለ በሉ አ ሁለ አንድ ሰው ብሎ ተስተካከለ

ሰበር መልእክት አለኝ። ሰበር መልእክት አለኝ። ሰበር መልእክት አለኝ። ጌታ እንደዚህ ይለኛል፣ ያንተን ነገር ወርጄ አስተካክያለሁ። ንገሮ፣ ንገሮ፣ ንገሮ፣ ንገሪያት፣ እግዚአብሔር ነገሬን አስተካክሎታል ብሎ ዋታራ ካባሻ ታራባጋ ከቅርብ ይሁን ከሩቅ ይሁን በዚህ ሳምንት ይደወልልሃል። ያ ነገር እኮ ተስተካክሎልሃል፣ አልቆልልሃል እኮ ናና ተቀበል፣ ናና ተቀበይ፣ ናና ተረከበ የምትባሉ አቤት! እዚህ ቤት ያለ ሰው ካለ ለቆ አሜን ይበለኝ። ህይወትህ ተስተካክሏል፣ ስራ ተስተካክሏል፣ ያሰብኮ ነገር ተስተቤት እዚህ ከኔ ጋር ወደ አራቱም ነገሬ ተስተካክሏል። በቀኝ በግራ ከፊት ከኋላ ተስተካክሏል። ማቻ ታራ ታራካሳ ታራባጋ ሆቾቾቾቾኮ ፓራስ ተስተካከለ ተስተካከለ። በዚህ ቲቪ በዚህ ቀጥታ ስርጭት የሚመሰማኝ ተስተካከለ። ያ ነገር ወይኔ አቱራ ማያስ ልጸል ልጸል፣ እጅ ስጠይ ልጸል። ዛሬ ከዚህ ከዚህ ቦታ ሳትንቀሳቀሱ ጠላት ያበላሸው ነገር ሜሬጅ ሊሆን ይችላል፣ ሥራ ሊሆን ይችላል፣ እውነት ትዳር ሊሆን ይችላል፣ ቢዝነስ ሊሆን ይችላል። አንድ አኩ ባራሳና ማያ ዛሬ ማታ ተስተካከለ የሆነ ዐሥራ ስምንት ሰዎች እየትንቢት ተቀበሉ። ዛሬ 18 ሰዎች ቤት ደርሱ። የሆነ ነገር ተስተካክሏል። ሰውየው በክፍሉ ተራ ሊያጥን ሲገባ መልአኩ ቀድሞ ጠብቆታል። እንዴ ሚል ጸሎት መርሱን ይዞ ዘካርያስ ዘካርያስ ጸሎትህ ተሰምቶልሃል። አስተካክሎ አስተካክሎ ጨርሶ ዮሐንስ የሚባል ወንድ ልጅ ትወልዳለች። ጌታ እንደዚህ አለኝ። የሴጣንን አዋጅ የሰውን አዋጅ እግዚአብሔር እያለፈ ይመጣል። ዛሬ ጌታ እንዲህ አለኝ። ሰባት ሰዎች አሁን እዚህ ጉባኤ ውስጥ አያቸዋለሁ። ያለቀ ነገር ይዛችሁ ትወጣላችሁ። ጨብጦ ጨብጦ ያለቀ ነገር ይዘች ትውጪ ያለች። ዛሬ ዘካርያስ ከቅድስተ ቅዱሷን ተስተካክሎ ያለቀውን ነገር የሲጠብቅ የነበረው ትንቢት ሲጠብቅ የነበረው ዳራ ጌታች ጨብጦ ቁልፉን ይዘ ትወጣለ። ዛሬ በለው የተከፈተውን በር ይዘ ትወጣለች። ዛሬ እዚህ ቤት ያለ ሰው አሜን በለይ። ታምናላችሁ? ቃል መጥቷል። ልተነብ ነው ይው ስማ ስማ እግዚአብሔር ሕዝቅኤልን በመንፈስ አጥንት ወደ ሞላበት ሸለቆ ወሰደ። እንዲያል ሂድና ትንቢት ተናግረ አስተካክላቸዋለ። መናገር ሲጀምር ይላል አጥንት ከአጥንት ጋር ምን ማለት ጀመር ይላል ተገጣጠመ። ዘራፍ ዘራፍ። ጌታ እንደዚህ ይለኛል፣ ዲስ ኦርደር የሆነ ነገር በዚህ ሳምንት ኦርደር ይይዛል። ጨብጦ ጨብጦ አጠገብ ያለ ያ ነገር ተስተካክለዋል በለች ያለቀስክበት ዋጋ የከፈልክበት ጊዜን የፈቸህበት ምንድን እንደሆነ አላውቅም። ጌታ ነው የሚለኝ። ማነው? አንድ ሰው ጮ ተስተካክለ ይበለኝ። ኦፎሌ ከጎናችሁ ያለው ሰው እግዚአብሔር አይረሳህም። ኢየሱስ ለዘላለም ጌታ ነው። ጽዮን ግን እግዚአብሔር እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። ትቶኛል፣ ረስቶኛል አለች። መርሳት ቅድም እንዳልኳችሁ የሰው ባህሪ ነው። አለመርሳት ደግሞ የአምላክ ባሕሪ ባህሪ ነው። ሰው ቀጠሮ ቀጥሮ ሰውን ይረሳል። ቀጥሮ የማይረሳ ቀጥሮ ታማኝ የሆነ የአብርሃም የይስሐቅ አምላክ እግዚአብሔር በዚህ ሳምንት ነገራችሁን ይሠራል። እንዳልኳችሁ ጽዮን በጣም አደገኛ ስትዌሽን ውስጥ ሆና ነው ይህንን ንግግር የተናገረችው። በባቢሎን በግዞት ቤት ውስጥ ሆና የመከራን እንጀራ በምትበላበት ሰዓትነ የልቧን ትርታ ነቢዩ የተናገረው በግዞት ቤት ውስጥ በጠላት እጅ ምርኮኛ ሆነ ያለችበት ሰዓት ላይ ይህንን ቃል ተናገረች። እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በእውኑ አለ እግዚአብሔር ሴት ከማጸኗ ለተወለደው ልጅ እስከ ማትራራ ድረስ ህፃናን ትረሳ ዘንድ የወለደችው ዘጠኝ ወር ሙሉ በሆዷ የተሸከመችው በማሕፀን የተሸከመችውን እናት እንዴት ትረሳለች? ወይም እንዴት ለዛ ሕፃን አትራራም አለ እግዚአብሔር። አዎን አለ እግዚአብሔር። እሷን ልትረሳ ትችላለች፣ እኔ ግን አላት በፍጹም እኔ ግን አረሳሽባለሁ አጠገባችሁ ያለውን ሰው እግዚአብሔር በፍጹም አይረሳህም በሉት። እናቴ ስለ ቤትሽ፣ ስለ ትዳርሽ፣ ስለ ልጆችሽ፣ ስለ ስራሽ፣ ስላለሽበት አሁን ያለፍሽበት ስላለው ስለ አለው ስለ ህይወት ጉዞ እግዚአብሔር የረሳ የሚመስልህ ካለ፣ ዘመድ ፊቱን አጥቁሮ፣ ዘመድ ጀርባውን ሰጥቶ፣ በተለያየ ፈተና ውስጥ እያለፋችሁ ያላችሁ እመኑኝ፣ ዘመድ ሊረሳ ይችላል፣ እግዚአብሔር ግን እስኪ አጠገባቸው ያለውን ሰው እግዚአብሔር አይረሳም ብለሽ ዘፍጥረት ምዕራፍ ምዕራፍ አንድ ላይ እግዚአብሔር እንደተናገረ ሳራን አሰባት ይላል፣ አደረገላት ይላል። እዚህ ቤት ውስጥ በደንብ ሶስት ነገሮችን እንድታዩ እዚህ ክፍል ላይ ፈልጋ ረስቶኛል፣ ትቶኛል እያለች ለምታግሮ ምርሟ ሲሆን እግዚአብሔር መልስ ሰጣል። መልስ ሰጣ። ደስ የሚል መልስ፣ አንደኛ አረሳሽ አጠገብ ያለውን ሰው እስከ ዕለተ ሞት እግዚአብሔር አይረሳህም በሉት። ደክመም ቢሆን እ አይረሳ ወርቀም ቢሆን አይረሳ። ሀዘን ቤት ውስጥ ሆነ ቢሆንም እግዚአብሔር ምን አይልም። በቃ ይሄ ነው አንደኛ። የገባላ አቃል በፍጹም እኔ አረሳሽ ዛሬ እዚህ ቤት የመጣችሁ የአባቴ ብሩካኖች፣ በዚህ ቲቪ በዓለም ዙሪያ ሆናችሁ የምሰሙት በተለያየ ምድር ላይ ሆናችሁ በተለያየ ፈተና ውስጥና መከራ ውስጥ በተለያየ ተግዳሮት ውስጥ ያላችሁ የአባቴ ብሩካኖች፣ እመኑኝ እግዚአብሔር ወዳላችሁ ስፍራ ሳይደርሳችሁ አይተዋችሁ። ሁለተኛ የተናገረው እግዚአብሔር ምን አለላት በእጄ መዳፍ ምን አርጌሻለሁ? እሺ ከጎናችሁ ያለው ሰው አንተ በእግዚአብሔር እጅ ነህ በሉት። እሺ በማን እጅ? በእግዚአብሔር እጅ። በሰው እጅ እንኳን ያለ ነገር ሰው ይተማመን የለ። በእግዚአብሔር እጅ ያለ ነገር እንዴት ይበላሻ? በእግዚአብሔር እጅ ያለ ነገር እንዴት ይረሳ? እግዚአብሔር ምን እያላት እንደሆነ ታውቂያለሽ? ብትወርቂም በጠላት እጅ ምርኮኛ ብትሆኝም በማን እጅ ላይ ነሽ? በኔ እጅ ላይ ነው ያለሽ በጌታ ከጎናችሁ ያለውን ሰው የኔ ነገር በእግዚአብሔር እጅ ላይ ነው በሉስ። ወይ አንተ ኤርሚያስ 18 ነው። ወደ ሸክላ ቤት ሰሪ ሂድ አለው እግዚአብሔር። ኤርሚያስም አንብብልን። እሱ እሱ ክፍል ኤርሚያስም፣ እንደዚሁ ኢሳያስም በዚህ ሲዝን ውስጥ ሆኖ በህዝቡ ውስጥ ያለውን ትርታ የሚሰሙ ሪል የሆነ ፕሮፌሲ ይዞ የሚመጡ ነቢያቶች ናቸው። ምን ይላል እዚህኛው ክፍል ላይ ደግሞ እግዚአብሔር ኤርምያስ ምን አለው? ይላል፣ ተነስተህ ወደ ሸክላ ሰሪ ሸክላ ሰሪ ቤት ወረድ። እሺ፣ ስራውን በመንኩራኩሩ ላይ ሲሰራ ነበር ይላል። አያችሁ እግዚአብሔር ወደ ሸክላ ሰሪ ቤት ውረድ አለው? ሸክላ ሰሪ በምንኩራኩሩ ላይ ምን እያደረገ? እየሰራ እያለ በእጁ ላይ ምን አለበት? ተበላሸበት ይላል። ብዙዎቻችሁ ስለምታውቁት ይሄንን ቃል በደንብ ስሙ። ከዛ ተበላሸበት ይልና እንደዚህ ይላል የተበላሸውን እ ሸክላ ሰሪውም እንደ ወደደ እንደወደደ አርጎ እንደ ሌላ ሸክላ ሰሪ ስራ አርጎ ምን አደረገው ሰራው። እስቲ ያተገባችሁ ያለው ሰው የሆነ ነገር ዛሬ ይሰራል በሉ ሲ ታምናላችሁ፣ እጃችሁ ከፍ አድርጉና የኔን ነገር እግዚአብሔር ይሰራል በሉ። ከዛ እንደዚህ ያለው ሸክላ ሰሪ ሰርቶስ ሲያስተካከል፣ ውጣ ወደ ውጭ ያለው እግዚአብሔር ተመልከት፣ እንግዲህ ያለ እስራኤል በኔ እጅ እንዳለች እስራኤል በኔ መዳፍ ስር እንዳለች ንገርልኝ ሸክላ ሰሪ እጅ ሸክላው እንዳለ እንደወደደ አርጎ አፍርሶ እንደ ሠራ እስራኤልንም ደግሞ እንደዚሁ አርጌ ምን አረጋታለሁ? እሰራታለሁ፣ አስተካክላታለሁ አለ። ምን እንደሆነ አላውቅም። በዚህ አምስት ቀን ውስጥ በዚህ እስከ ሰላሳ እግዚአብሔር ሴጣንም ሰውም ወረኛውም ተበላሽቷል ያለውን ነገር እግዚአብሔር ከቀድሞ አሳምሮ አብልጦ እሲ እጃችሁ ከፍ አርጉና ይሰራል በለዋኔ ሁለት ጊዜ ድገብሲ የመጨረሻ አጠገባችሁ ያለው ሰው እግዚአብሔር ነገሬን ይሰራል በሉ። ተሰርቶ ያለቀ ሰርግ ይታየኛል። ተሰርቶ ያለቀ ቤት ይታየኛል። ተሰርቶ ያለቀ መኪና ይታየኛል። ተሰርቶ ያለቀ ጤንነት ይታየኛል። እስ እጃችሁ ከፍ አድርጉና እግዚአብሔር ይሰራል በሉ። ኤርምያስም እንዲህ ነው ያለው፣ እስራኤልም በእኔ እጅ ላይ ነው በጌታ ለሁለት ሰው ጨብጡና ያንተ ነገር በእግዚአብሔር እጅ ነው በሉልኝ። ማን ነው ከኔ ጋር? እጁ ከፍ አድርጎት ሁለት ጊዜ እግዚአብሔር አይረሳም በሉ። እስይ እዚህ እግዚአብሔር አይረሳም በሉ። እስይ በእጄ መዳፍ ከርጭሻል። ወንድሞቼ፣ ወገኖቼ የመጨረሻውን ሀሳብ ልናገርና ልጠቅልል ሀሳቤ በእግዚአብሔር እጅ ያለ ሰው እንዴት ነው እወርቃለሁ የሚለው? በእግዚአብሔር እጅ ያለ ሰው እንዴት ነው እከስራለሁ የሚለው? በእግዚአብሔር እጅ ያለ ሰው እንዴት ነው እጠፋለሁ የሚለው? ወንድም ዓለም ይሄ ረግጠ ቁጭ አልቆን መሬት ያመንኮን ያክል የእግዚአብሔርን እጅ እመነው። አምናን ያሻገረ ካች አምናን ያሻገረ ዘንድሮን አሻግሮ እየመረሃል እግዚአብሔር፣ እንዴት ትጥልሃል? እንዴት ይረሳሃል? አጠገባችሁ ያለውን ሰው እግዚአብሔር አይጥልም አይረሳም በሉት እዚህ ለእስራኤል ለጽዮን እግዚአብሔር እንዲህ አላት በእጄ መዳፍ ላይ ነው ያለሽው በምኔ መዳፍ ላይ በእጄ መዳፍ ላይ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 28 ላይ እንደዚህ አለ ከእጄ አለ ማንም አይነጥቃችሁም ከእጄ ማንም ምን አይላችሁ አይነጥቃችሁ። በጣም የሚገርመኝ በጣም የሚያስደስተኝ ቃል እዚህ ክፍል ላይ ሌባ ሊሰርቅና ሊያጠፋ ሊያርድ ይመጣል የሚል ክፍል ነው። ስለ ኢየሱስ ረኝነት የሚያወራ ነው። ዮሐንስ ወንጌል ምዕራፍ 10 ጌታ ኢየሱስ ክርስቶስ ለብጎቹ ማስተማመኛ ቃል የሰጣቸው ይሄ ከእጄ ማንም ሊነጥቃችሁ አይችልም፣ አይነጥቃችሁ። ማይነጠቅ ደስታ፣ ማይነጠቅ ሰላም። ከማን ተቀብለናል? ከኢየሱስ ተቀብለናል። ከእግዚአብሔር ተቀብለናል። ስለዚህ እየተብረከረካችሁ የመጣችሁ እየፈራችሁ የመጣችሁ እየተናወጣችሁ የመጣችሁ ነገራችሁ በእግዚአብሔር እጅ ነው። አሜን። ነገሩ አታጠገበ ያለው ሰው ነገርህ በእግዚአብሔር እጅ ነው። አልተበላሸም፣ አልተበላሸም፣ አልተበላሸም በለው፣ አይበላሽም በለው፣ እባክህ አንድ ሰው ከኔ ጋር ነገሬ በእግዚአብሔር እጅ ነው ይበለኝ። አልተበላሽም በለስ አይበላሽም። በዩስያን አዎ። ስለዚህ አትፍራ። 2018 እንዴት 2026ን እንዴት እኖራለሁ አትበል። እንዴት አልፋለሁ አትበል። እግዚአብሔር ካቻምናን አምናን ያሳለፈ እግዚአብሔር አሁንም ያሳልፈሃል። ከጎናችሁ ያለውን ሰው የኔ ነገር በእግዚአብሔር እጅ ላይ ነው በሉት አቤት አቤት እዚህ ክፍል ውስጥ አንደኛ እግዚአብሔር የማይረሳ አምላክ እንደሆነ እዚህ ክፍል ላይ ይናገራል ሁለተኛው ደግሞ እግዚአብሔር በእኔ እጅ ላይ ናችሁ በእኔ እጅ ላይ ናት ማን ጽዮን በጠላት እጅ ተማርካ ያለችው መጣና እንደዚህ አላት፣ እግዚአብሔር በኔ እጅ ላይ ነሽ በኔ እጅ መዳፍ ምን ብለሻል? ተቀርጸሻል። አንድ ጊዜ መጽሐፍ ቅዱስ ውስጥ እስቂያስ የሚባል ንጉስ አለና አንድ ደሞ ሰናክሬም የሚባል ንጉስ አለ፣ የአሕዛብ ንጉስ መጣና እንደዚህ አለው፣ እስቂያስ እስቂያስ ያንተ አምላክ አለ እስራኤልን እናንተን ከኔ አማልክቶች እጅ ካዳነ እናያለን ብሎ ተወራረደበት፣ ይላል በአማልክቶቹ ይላል ተማማለበት ይላል ማን ላይ ሕዝቅያስ ላይ። ሕዝቅያስ ግን ቆም አለ። ወደ እግዚአብሔር መቅደስ ሄደ። ሰናክሬም የላክለትን ደብዳቤ በእግዚአብሔር ቤት ዘረጋና እንዲህ ብሎ ጸለየ ይላል። ሰማይን ምድርን የፈጠርክ የአባቶቼ የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር ወደ የት ነው ያለው? ወደ ሰናክሬምና ወደ ዛቻው ተመልከት። ከነጅ ማን ያድናቸዋል? ከኔ አማልክቶች ነዛ አሕዛብ ነገስታቶችን እንዴት እንዳደቀኩ እንዳፈረስኩ፣ እንደነሱ እንደ አንዱ አደርጋቸዋለሁ ብሎ ባንተ ላይ ተገዳድሯልና ዝቷልና፣ ወደ ዛቻው ቃል ምን በል ተመልከት፣ ኢ ብሎ ወደ እግዚአብሔር ጮኸለ። አቤት አቤት አቤት፣ እግዚአብሔር እያንጎዳጎደ መጣ። እስኪ ያሰ እያንጎዳጎደ መጣ ልጄ እስቂያስ ልጄ እስቂያስ አለ። አንተን ሳይሆን እኔን ነው የተናገረዋል። ከነእጅኔ ያለ ስም አለሁ። ይሄ ሰልፍ ያንተ አይደለም አለ። እኔ እዋጋለሁ፣ ዞር በል። እኔ ተዋጊ ነኝ፣ ዞር በል። አድነሃለሁ፣ እታደግሃለሁ፣ እጋርድሃለሁ አለ ጌታ ምስክሬ። በምትኖሩበት ሀገር፣ በምትኖሩበት ሰፈር፣ በምትኖሩበት በእውነት ምድር እግዚአብሔር ስለ እናንተ ይዋጋል። እስቲ እጄን ከፍ አድርግና እግዚአብሔር ስለ እኔ ይዋጋል በለይ እግዚአብሔር ስለኔ ምን ይላል ይወቃል። በጣም የሚገርመኝ ቃል አያችሁ፣ ዝቶ የወጣው ሰናክሬም በስቂያስ አምላክ ላይ የተገዳደረው ሰናክሬም በአንድ ማለዳ ብቻ ይላል ሰማይና አምስት ሺህ ሰራቢት አንድ መልአክ ወርዶ ነው የገደለው፣ ወይ ጨረሳቸው። ጠዋት ከተኛበት ነቃ ሲል ሰናክሬም ሰማይና አምስት ሺህ ሰራቢቶች በአንድ መልአክ ተመትቶ ሞቶ አገኟቸው ይላል። እሱና እሱ ብቻ ቀሩ ይላል። እግዚአብሔር እንደተናገረው ስናጋውን እጄ በመጣበት መንገድ እመልሰዋለሁ እንዳለ ሰናክሪምን እግዚአብሔር ይዞ መለሰው ይላል። የሚገርመኝ ቃል አያችሁ ሰማንያ አምስት ሺ ወታደር በአንድ በአንድ ሌሊት ሞቶ አደረ። ሲነሳ አጠገቡ ያለው ሁሉ ጄኔራል ሞቷል። እግዚአብሔር የእስራኤል አምላክ ተዋጊ እንደሆነ አይ ለዚህ እዚህ ቤት ውስጥ ያላችሁ እግዚአብሔር እንዲህ ይላችኋል፣ የፈራችሁት ነገር አይወርሳችሁም። ንገረው ከጎኔ ያለሁ የፈራኸው ነገር አይወርስህም በሉት። ለፈራኸው ነገር አሳልፈው አይሰጥህም በሉት። አው አው አው። የሆነ ሰው ቤት እግዚአብሔር ቀድሞ ሲህ ሲገባ ያለው የሆነ ሰው ቤት ውስጥ እግዚአብሔር ቀድሞ ሲራኛ ያለው የኔን የሚል ሰው ጮሆ አሜን በማን እጅ ነህ? አዎ፣ በማን እጅ ነሽ? እጃችሁ ከፋሩና በማን እጅ ነህ? የመጨረሻ በማን እጅ ነህ? ቁጥር 16 ምን ይላል? እነሆ እኔ በእጄ መጽሐፍ ምን ብየሻል? ቀርጨሻል ቅጥሮችሽ ሁል ጊዜ በፊቴ አል ሶስተኛውና የመጨረሻ የሰጠው ቃል ምንድን ነው? እግዚአብሔር ቅጥሮችሽ ምን ይላሉ? ይታደሳል ቅጥሮችሽ እንደገና ምን ይላሉ? ይታደሳል። ይቆም። አጠገባችሁ ያለውን ሰው ያንተ ነገር ይታደሳል በል። ከዚህ ቤት ስንወጣ ዛሬ የሆነ ቅጥር ታድሶ ታያላችሁ። የስ የስ የስ እስ። እጃችሁ ከፍ አድርጉና ቅጥሮቼ ይታደሳሉ በሉስ። ጠላቴ ወይ ስማ በሉ አንዴ። ቅጥሮቼ ይታደሳሉ። አይኖችሽን ምን በይ አንስተሽ በዙሪያሽ ተመልከች። እነዚህ ሁሉ ተሰብስቦ ወደ አንቺ ምን ይላሉ? ይመጣል። ይሄ ቃል የተነገረው ለጽዮን፣ ለጽዮን አይኖችሽ ምን በያላት? አንስተሽ ተመልከቺ፣ በዙሪያሽ ያሉት እነዚህ ሁሉ ወደ አንቺ ምን ይላሉ? ይመጣል። እስያጠገባችሁ ያለው ሰው የቀድሞ ነገር ይመጣል። በዚህ ሰባት ቀን ምርኳችሁ ወደ ቤታችሁ ይመጣ። እጅ ስጠኝ ልባርክ ልባርክ ተቀበል። በዚህ ቲቪ በዓለም ዙሪያ ያላችሁ ልባርካችሁ። በዚህ ሰባት ቀን ከእጅ የወጣ ነገር፣ ከእጅ ያመለጠ ነገር፣ ከእጅ የተወሰደ ነገር፣ ከእጅ የተማረከ ነገር ተመልከት። እነዚያ ሁሉ የቀድሞ ነገሮች ሁሉ ሰባት ጥፎ ነው ይመጣለሁ። ጤንነትህ ይመጣል። አራሜ በለኝ። በጌታ ሳቅሽ ይመጣል። ሰላምሽ ይመጣል። ሞገስሽ ይመጣል። ያ የልጅነትሽ ድፍረት ይመጣል። ሦስት ጊዜ እስኪ ይመጣል። ሁለት የመጨረሻ፣ የመጨረሻ፣ የመጨረሻ ያዙት። እስኪ አጠገባችሁ ያለን ሰው ያዙት። አንድ ደቂቃ እንዲህ ያላችሁ ጸልይ ጸልዩለት። አንድ ደቂቃ የተቀመጣችሁ ብልክ በሉ። አንድ ደቂቃ አጠገባችሁ ያለው ሰው ነገር በክብር ይመጣል ከውርደት የወጣ ነገር በክብር ይመጣል። በሉት፣ በክብር ይመጣል። ሳቅህ ይመጣል። ደስታህ ይመጣል። ፈውስህ ይመጣል። የልጅነትህ የቀድሞ ነገርሽ ይመጣል። ይመጣል በሏት። ራባባባባባባሽ ረባባባባባሽ ረቦቶቶቶቦሴ ብራዳጋባባሽ ረቤጌቸኔሜቶሎቦሶቶሎቦሽ ይላባባባባባሽ ይመጣል። ይመጣል። ይመጣል። ይመጣል። ያለቀ ነገር ይመጣል። የታሸገ ፖስታ ወደ ቤታችሁ እየመጣ ነው። የታሸገ ፖስታ የታሸገ ነገር ወደ እጃችሁ እየመጣ ነው። አልቆ እጃችሁ ላይ እየመጣ ነው። ራይ ያየው ነው፣ ራይ ያየው ነው። ያንተ ነገር እየመጣ ነው። ያንቺ ነገር እየመጣ ነው። የመስፍኔ የቪዛ እየመጣ ነው። ያለቀ ቁልፍ እየመጣ ነው። ያለ አቤት፣ አቤት፣ አቤት